አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ጊዜ ተከታታዮች እንደምናላችሁልኝ፣ እኔ ሰላም ነኝ። በያላችሁበት ቦታ ሰላማችሁ ብዝት ብዝት ይበልልኝ። ዛሬ ደግሞ እንደተለመደው በአዲስ ርዕስ መጥቻለሁ ማለት ነው። ይሄውም የታይፎይድ በሽታ መንስኤዎቹ፣ ምልክቶቹ፣ እንደዚሁም መድኃኒቶቹ በቤታችን ራሳችን እንዴት አድርገን ራሳችን ማከም እንችላለን የሚለውን ነገር አብረን የምናየ ነው የሚሆነው በሆስፒታልስ ደረጃ እንዴት ነው የታይፎይድ በሽታ የሚታከመው? እንዴት ነው ምርመራ የሚካሄደው የሚለውን ነገር አብረን የምናይ ነው የሚሆነው። ይህን ቪዲዮ እስከ መጨረሻው ድረስ በመከታተል ፔጁ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ እንደዚሁም ሚዲዮ ምልክቷን በመንካት ቤተሰቡ ኑላለሁም። እንግዲህ የታይፎይድ በሽታ ምንድን ነው የሚለውን ስንመለከት የታይፎይድ በሽታ በጣም አሰቃቂና በጣም ገዳይ የሆነ በሽታ ነው ማለት ነው። ይሄ በሽታ የሚከሰተው ሳልሞኔላ ታይፊ በተባለ ባክቴሪያ ነው ማለት ነው። ይሄ ባክቴሪያ ደግሞ የሚከሰተው ንጽህና በጎደለው አመጋገብ እንደዚሁም ደግሞ ንጽህና በጎደለው በመጠጥ ነው የሚመጣው ማለት ነው። እንግዲህ ይሄ ባክቴሪያ የታይፎይድ ትኩሳትን እንደዚሁ ተቅማጥን፣ ማስታወክን ነገሮችን ያመጣል ማለት ነው። የታይፎይድ በሽታ አሰቃቂም ደግሞ የዓለም የጤና ድርጅት እንዳጠናው በዓለም በአመት ከ21.5 ሚሊዮን ህዝብ በላይ እያጠቃል 7 ፐርሰንት ደግሞ የሚሆነው ማህበረሰብ በዚህ በሽታ በአመት ይሞታል ማለት ነው። እንግዲህ የታይፎይድ ትኩሳት ምልክቶቹ ምንድን ናቸው የሚለውን ስንመለከት ደግሞ የታይፎይድ በሽታ ታይፎይድ ይሄ ሳልሞኔላ ታይፊ የተባለው ባክቴሪያ በሰውነታችን ውስጥ ከገባ ከስድስተኛው ቀን ጀምሮ ምልክት ያሳያል ማለት ነው። ከስድስተኛው ቀን ጀምሮ ምልክት ሲያሳይ የትኩሳት ምልክትና ሽፍታ ምልክቶችን ያሳያል። የትኩሳት ምልክቱ ከመቶ አራት ዲግሪ ፋርሃናይት ወይም ደግሞ ከ39 እስከ 41 ዲግሪ ሴልሲየስ ድረስ ይደርሳል ማለት ነው ሙቀቱ። ሌላው ደግሞ የድካም ስሜት አለው። ከፍተኛ የሆነ ትኩሳት አለው። የምግብ ፍላጎት መቀነስ፣ ራስ መታት ነገሮች አሉት። ቅዥት ነገር አለው። በጉፋን የተዘጋ ጉሮሮ ስሜት የጉሮሮ ህመም ስሜት አለ ማለት ነው። ሌላው ሽፍታ የሆድ ህመም፣ ተቅማጥ እነዚህ እነዚህ ነገሮች አሉ ማለት ነው። ነገር ግን እነዚህ ምልክቶች በቅርብ በቶሎ ላይታዩበት ይችላሉ ማለት ነው። እንደነገርኳቸው ከስድስተኛው ቀን ጀምሮ ከአንድ እስከ ሶስት ሳምንት ድረስ በሽታው ምልክት ሳያሳይ በሰውነታችን ውስጥ የመቆየት ሁኔታ አለው ማለት ነው። የታይፎይድ ትኩሳት እንዴት ማወቅ ይቻላል? የታይፎይድ ህመምን አንድ ሰው ውስጥ መኖሩ እንዴት ማወቅ ይቻላል የሚለውን የታይፎይድ ምርመራ ማድረግ ነው። እሱም ደግሞ የፀረ እንግዳ አካላትን በሰለሞኔላ ታይፊጋ ምርመራ መሞከር ማለት ነው። የትኩሳት ለማጣራት ላቦራቶሪ ምርመራዎችን መውሰድ ነው። እንደዚሁም የደም የሰገራ፣ የሽንት ምርመራዎችን ማድረግ ነው። በላቦራቶሪ ማለት ነው። የአጥንት መቅኒ ምርመራ ማድረግ ይቻላል። እንደዚው ሌላው ቀላሉ የደም ካልቸር የምንለው ብላድ ካልቸር የምንለው ነገር አለ። እሱን ማሰራትም እንደዚሁ ዋይደል ዋይ ፍሌክስ የምንላቸው ነገሮች አሉ። እነሱ እነሱን በማሰራት የታይፎይድ በሽታን መኖሩን ማወቅ እንችላለን ማለት ነው። ሌላው የታይፎይድ ትኩሳት መንስኤዎቹ ምንድን ናቸው የሚለውን ነገር ስንመለከት ደግሞ መንስኤዎቹ ምንድን ናቸው? በሁለት አይነት ነገር በሽታው ሊመጣ ይችላል ማለት ነው። የመጀመሪያው ሰገራ የአፍ ማስተላለፊያ መንገድ የምንለው ነገር አለ። ሁለተኛው ደግሞ ቀጥታ ታይፎይዱን ተሸካሚው አካል በሱ ምክንያት የሚተላለፍ ነገር ነው። ይሄ ታይፎይድ ሰገራ አፍ ማስተላለፊያ የምንላቸው ለምሳሌ በሰገራ ምክንያት ይመጣል ማለት ነው። በሰገራ ምክንያት ነው የሚተላለፈው ማለት ነው። ይህ ማለት ታይፎይድ ያለበት ሰው ሽንት ቤት ይጠቀማል ማለት ነው። ሽንት ቤት ሲጠቀም በጎርፍ አማካኝነት ከውሃ ጋር ይቀላቀላል። እንደዚሁም ደግሞ በአፈር ላይ እንደዚሁ ባክቴሪያው እንትን ይላል ማለት ነው። ከዛ በኋላ ሰውየው ሲጠጣ ወይም ደግሞ ያንን አፈር በእጁ ሲነካ እጁን በስነ ስርዓቱ የማይታጥብ ከሆነ በዚህ ምክንያት ይተላልፋል ማለት ነው። ሌላው ቀጥታ ከተሸካሚው ጋር ኮንታክት ሲኖር በኢንሴክት ነገር ለምሳሌ ቁንጫ፣ እንደዚህ አይነት ነገሮች የተሸካሚውን ሰውዬ እንትን ብለው ወደዚህኛው ሲመጡ በዚህ አይነት መንገድ ይተላለፋል ማለት ነው። ባክቴሪያው እጅግ በጣም እንዲሰራጭ የሚያደርጉ ነገሮች ንጽህና የጎደለው የኑሮ ሁኔታ ካለ ማለት ነው። ደካማ ንጽህና ካለ፣ ወደ ተጎዳው አካባቢ ተደጋጋሚ ጉዞ የሚደረግ ከሆነ፣ እንደነገርኳቸው ወደ ተሸካሚው አካል በተደጋጋሚ ጊዜ በምንሄድ ታይም፣ ታይፎይድ የሚያሰቃይ ሰው ጋር ግንኙነት ማድረግ፣ እነዚህ እነዚህ ነገሮች በሽታውን ሊያባብሱት ይችላሉ ማለት ነው። እንደዚሁ የሚበሩ ነፍሳቶች በሽታውን በጣም ሊያሰራጩት ሊያባብሱት ይችላሉ ማለት ነው። ሌላው ከታይፎይድ ትኩሳት ጋር ተያይዘው የሚመጡ ችግሮች ምንድናቸው የሚለውን ስንመለከት የታይፎይድ ትኩሳት በጣም አደገኛ ውጤት የጨጓራ የደም መፍሰስን ወይም ቀዳዳዎች ናቸው። ከፍተኛ ችግር የሚመጡት ማለት ነው። ብዙውን ጊዜ የታመመ ሰው የታመመ በሶስት ሳምንት ውስጥ ይታዩበታል ማለት ነው። እነዚህ የጨጓራ የደም መፍሰስ ወይም ደግሞ ቀዳዳዎች ከታመመ በሶስት ሳምንት ውስጥ ይታዩበታል። በትንሽ አንጀት ወይም በትልቅ አንጀት በዚህ በሽታው ውስጥ ቀዳዳ ይፈጠራል ማለት ነው። የሆድ ህመም፣ ማቅለሽለሽ፣ ማስታወክ እንደዚሁም ደግሞ በደም ውስጥ ኢንፌክሽን እንዲፈጠር ያደርጋል ማለት ነው። እነዚህ እነዚህ ነገሮች ሊያጋጥሙን ይችላሉ ማለት ነው። ሌላው መከላከያው መከላከያዎችን ስንመለከት ደግሞ ክትባቶች የታይፎይድ በሽታን ለመከላከል ውጤታማ ስልት ናቸው። ጅን በስነስርዓቱ መታጠብ ያልተጣሩ ውሃችን አለመጠጣት፣ ፍራፍሬ ነገሮችን አለመጠቀም፣ እንደዚህ አብስለን መጠቀም ማለት ነው። ቅመማ ቅመም የበዛባቸው ምግቦች እንደዚሁ አለመመገብ፣ ፋይበር የበዛባቸው ምግቦች እንደዚሁ አለመውሰድ። በተለይ በሽታው ያለበት ሰው ፋይበር የበዛባቸው እና አትክልት ነሎዝ እነዚህ እነዚህ ነገሮች መውሰድ የለበትም ማለት ነው። ሌላው አንቲባዮቲክ መውሰድ ነው ማለት ነው። የአመጋገብ ስርዓታችንን ማስተካከል፣ ቀዝቃዛ ነገሮችን አለመውሰድ፣ እነዚህ ናቸው ማለት ነው። በቤታችን እራሳችን እንዴት አድርገን ማከም እንችላለን የሚለውን ነገር ስንመለከት በሐኪም የታዘዘልን መድኃኒት በአግባቡ መውሰድ ከሰባት እስከ አስራ አራት ቀን የሚወሰዱ መድኃኒቶች አሉ እነሱን በስነስርአቱ መውሰድ ማለት ነው። በእነሱን በስነስርአቱ እየወሰድ ከሁለት በሶስተኛው ቀን ለውጥ ትንሽ የተወሰነ ማየት አለብን ማለት ነው። ከዛ በተረፈ በተደጋጋሚ ጊዜ ትንሽ ትንሽ ምግብ መመገብ አለብን ኤሌክትሮላይት ፈሳሽ ነገር ሊተካ የሚችል ነገር መመገብ አለብን። ምክንያቱም የታይፎይድ ሲኖር ወደታች ማለት ስሜት፣ ሙቀት፣ ላብ ነገር ስለሚኖር በሰውነታችን ውስጥ ያለው ፈሳሽ እየቀነሰ ስለሚመጣ እሱን ነገር የሚተካል ምግብ መመገብ አለብን ማለት ነው። ከዚያ በተረፈ ፕሮቲን ነገሮችን መውሰድ ያለብን ማለት ነው። ፋይበር የበዛባቸው ምግቦችን ደግሞ መቀነስ አለብን ማለት ነው። ለስላሳ ነገር እንደዚሁ መጠጣት አለብን ማለት ነው። በሆስፒታል ደረጃ እንዴት ነው ህክምናው የሚለውን ስንመለከት ሰውየው በጣም ተጎድቶ ከሆነ ግልኮስ ላይ ሊሆን ይችላል። እንደዚሁ ኤሌክትሮላይት ሊጨመሩ የሚችሉ መድኃኒቶችን ሊሰጥ ይችላል ማለት ነው። ከዛ በተረፈ ደግሞ በሽታው ከፍተኛ ደረጃ ላይ ከደረሰ የቀዱ ጥገናም ህክምና ሊደረግለት ይችላል ማለት ነው። ከዛ በተረፈ ደግሞ ፈርስት ጀነሬሽን ሰኮንድ ጀነሬሽን የሚባሉ መድኃኒቶች አሉ። እነሱን ነገሮች በአግባቡ እንዲወስድ ይደረጋል ማለት ነው። የታይፎይድ ትኩሳት ለምን ያህል ጊዜ ይቆያል በሰውነታችን ውስጥ የሚለውን ስንመለከት፣ አንድ ሰው መድኃኒት ወስዶ ስንት ጊዜ ይቆይለታል፣ እስከ ስንት ጊዜ ይቆይበታል የሚለውን ነገር ስንመለከት ማለት ነው። በሽተኛው አጣሪ ህክምና ካገኘ ምልክቶቹ ከሶስት እስከ አምስት ቀናት ውስጥ ይቀንሳል። ትኩሳቱን ካልታከመ በጥቂት ሳምንታት ውስጥ እየባሰ ይሄዳል ማለት ነው። እየባሰ እየባሰ ይሄዳል ለህይወቱ አስኪ ደረጃ ላይ አስኪ ችግር ላይ ይጥለዋል ማለት ነው። ሌላው በታይፎይድ የሚጠቃው የሰውነታችን አካል የትኛው ነው ብለን ስንመለከት ታይፎይድ የባክቴሪያ ኢንፌክሽን እንደመሆኑ መጠን ብዙ የአካል ክፍሎችን ሊጎዳ ይችላል ማለት ነው። ወደ ደም ውስጥ ከገባ ከገባ በኋላ ባክቴሪያዎቹ የጨጓራ ቁስለት፣ ጉበት፣ እንደዚሁ ስፕሊን የጡንቻዎችን የሐሞት ፊኛ እነዚህ እነዚህ ነገሮች ሳምባችንን ኮላሊታችንን ሊጎዳ ይችላል ማለት ነው፣ ወደ ደማችን ከተቀላቀለ ማለት ነው። አንድ ታይፎይድ ያለበት ሰው ምን ነገሮችን ማስወገድ ያለበት የሚለውን ነገር ፋይበር የበዛባቸው ምግቦችን መውሰድ የለበትም ማለት ነው። እንደጎመናት ጎመናት፣ ፍራፍሬ ነገሮችን፣ ያልበሰሉ ነገሮችን፣ እነ ሎዝ እንደዚህ አይነት ነገሮችን እነሱ እነሱን ማስወገድ ያለበት ማለት ነው። በዚህ ቪዲዮ ላይ አስተያየት ካላችሁ እዚሁ ጥያቄ ካላችሁ በኮሜንት ሴክሽን አስቀምጡልኝ ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሆኑ።